ንጉሥ ኦነሪ ከጋላክቲኮቹ ፊት ተንፈላሰሰ። ከበርናባው ያለቃ ፔሬስ ከዋክብቶች ፈዘዙ። ከኢንቪዚብልስ እስካሁን ያልተደገመ የመድፉ ወርቃማ ማስታወሻ ማግስት ፕሮፌሰሩ ፈረንሳዊ ከጠባቧ ሃይቡሪ አልጋ ወራሾቹን በፍጥነት ፈጠሩ። በንጉሥ ኦነሪ መሪነት ከኤምሬትስ ስቴዲየም ርቃት በፊት ፋብሪካ ህሌብ ፍላሚኒ ሪየስ ሲንድሮስ ቱሬ ኤቡዌ አሌክስ ሶንግ ዲያቤ የተባሉ ወጣት መድፈኞች ከማድሪድ ጋላክቲኮች ፊት አንጸባረቁ። ጊልበርቶ ሲልቫ የተባለ ብራዚላዊ የቪየራ አልጋውራሽ ታላቁ ሮናልዶ አርናይን ፊት ለፊት ለመድፉ የአማረ ሲዝን በጀግንነት ተዋደቀ። ኦንሪ እንደ ልቡ ከካሲያስ መረብ ፊት ለፊት ተመላለሰ። ኤቡዌ ቱሬ ሲንድሮስ እና ፍላሚኒ በየን ስሌማን መሪነት ታላቁ አጥቂ ሮናልዶ ሉዊስ ናዛሬዮ ዴሊማን ቀጣ።

ፍሬዲ ዩምበር ግሬ ስሌብ ሁለቱን የሜዳው መስመሮች እየለዋወጡ። ሮቤርቶ ካርሎስ እና ሳልጋዶን ግራጋቡ ፋብሪጋዝ በመሃል ሜዳው በታታሪው ብራዚላዊ መድፈኛ ጊልበርቶ ሲልቫ ሽፋን ሳያስበው ጋላክቲኮቹ መሃል በነጩ መለያ የተገኘው የኤቨርተኑ ፈላጭ ቆራጭ ቶማስ ግራቨሰን ላይ ቀለደ። ማስተሩ ፈረንሳይ ዚዳን በወትሮው ተጽዕኖ ከበርናባው እስከ ሃይቡሪ መታየት ተሳነው። የዴቪድ ቤካም ተሻጋሪ የተሳኩ ኳሶች ሁሉ ከመድፉ ፊት ፍሬ አልባም ሆኑ። የሮቢኑ የሳምባው ስልት ዳንስም ያለ ውጤት ደበዘዘ። ራሞስ እና ጆናታን ውድጌትም በቲየሪ ዳንኤል ኦነሪ ፍጥነት ተደናበሩ። አድማጮች፣ ይህ ከጄቪሲ የመድፉ ደጋፊዎች ወርቃማ ማስታወሻ በኋላ በኦቱ መለያ ከገኒንግ ፎር ግሬትነስ የታየው የአርሰናል ውጤታማ ሲዝን ሌላኛው ድንቅ ማስታወሻ ነው። በንጉሶ ነሬ የተመራ በፈረንሳይ መልካም እግር ኳስ ፍልስፍና አቀንቃኝ አርሰን ቬንገር የተቀሸረ እስከ አውሮፓ ቻምፒየንስ ሊግ ፍጻሜ የዘለቀ ነጭ ለባሽ የሎስ ብላንኮስ ጋላክቲኮዎች እንድል የነሳ እንደ ፋብሪጋስ፣ ሌብ፣ ፍላሚኒ፣ ኤቡዌ፣ ቱሬ፣ ሲንድሮስ፣ አሌክስ ሶንግ በመሳሰሉ መድፈኛ ወጣቶች የደረጀ በፕሮፌሰሩ ሁለተኛ ቡድን ግንባታ ቢዮት ከኖርዝ ለንደን ፎሬቨር የጎመራ ፈጥኖ አንጸባርቆም ፈጥኖ የከሰመው የአርሰናል ብቸኛው በዋንጫ ድል ያልተጠናቀቀው የአውሮፓ ቻምፒየንስ ሊግ ወርቃማው ማስታወሻ ነው። ንጉስ ቲየሪ ዳንኤል ኦንሪ ከማድሪድ ጋላክቲኮች ፊት በነዛ ሽርፍራፊ ሰከንዶች የኦቱ መለያ ለባሽ ወጣት መድፈኛ ገድል ከቤርናባውስ ከጠባቧ ሃይቡሪ በትሪቡን ትውስታ ከአርሰናል እና ሪያል ማድሪድ የአውሮፓ ቻምፒየንስ ሊግ ዳግም ፍጥጫ በፊት ጨዋታው የአውሮፓ ቻምፒየንስ ሊግ ላስት ሲክስቲን ጥሎ ማለፍ ነው። ሪያል ማድሪድ ካርሰናል በርናባው፣ የሎስ ብላንኮስ ጋላክቲኮች የሚመጥናቸው አሰልጣኝ አጡበት ዘመን፣ ካሲያስ ያድናል፣ ሮናልዶ ያገባል። የጊዜው የታላቁ ሪያል ማድሪድ ያልሰመረ የጋላክቲኮቹ የሽግግር ወቅት ነው ከአሰልጣኝ ቫንደርሌ ሉክሰምበርጎ መባረር በኋላ ጆዋን ሮማን ሎፔዝ የሪያል ማድሪድ ስመጥር ጋላክቲኮችን በድፍረት ማዘዝ፣ ማሰልጠን መከራ የሆነባቸው ወቅት። የቪሴንቴ ደል ቦስኬ የአለቃ ያለቃ ፔሬዝ ግፍ ከበርናባውን ፈጥኖ ሰራ። የጥንት ሰው ትመስላለ። የእኔ ጋላክቲኮች የአንተን ረጃጅም ጺሞች እየታዘቡ መጫወት የለባቸውም። እንደ ቤካም፣ ዚዳን፣ ሮናልዶ፣ ፊጎ፣ ካርሎስ ከመሳሰሉ ጋላክቲኮች የፊት በዚህ ጥንታዊ ፊቱ መቆም ስለሌለበት ተሰናብተዋል። ይህ በ10 በ15 ሜትር ርቀት ኳስ ለጓደኞቹ ማቀበል የማይችል ክሎድ ሜኬሌሌስ እዚህ ምን ይሰራል? የወፈፊው አለቃ ፔሬዝ እብደት ውሳኔ ቪሴንት ዴልቦስኬና ነጣቂ አማካዩ ኮከብ ክሎድ ሜኬሌሌን በላ። ማድሪድም ሩቅ ሳይጓዝ የዘራውን ማጨድ ጀመረ። ከዴልቦስኬ 2003 ስንብት በኋላ ሪያል ማድሪድ እንዳለቃው ፍሎሬንቲኖ ፔሬዝ ነጫጭ ያማሩ ሸሚዞች አሰልጣኞችን እንደ ልቡ ማፈራረቀ ለቦክስ ኦፊስ ትወና የሚበቃው የአለቃ ፔሬዝ እብደት የታላቁን ክለብ የቡድን ሚዛን አሳጣ። ካርሎስ ኬሮሽ፣ ካማቾ፣ ማሪያኖ ጋርሺያ፣ ቫንደርሌ ሉክሰምበርጎ ለጋላክቲኮቹ አሰልጣኝነት በተከታታይ ተቀጥረው ተባረሩ። ሮናልዶ ሉዊስ ናዛሪዮ ዴሊማ፣ ዚነዲን ዚዳን፣ ራውል ጎንዛሌዝ ብላንኮ፣ ዴቪድ ቤካም፣ ሉዊስ ፊጎ፣ ሮቤርቶ ካርሎስ፣ ሄከር ካሲያስ፣ ሆዚ አንቶኒዮ ጉቲ ጉታሬዝ፣ ሮቢኒዮ የመሳሰሉ ጋላክቲኮች ፊት ወደ በርናባው የመጡ አሰልጣኞች ሁሉ ግራ ተጋቡ ተባረሩ። 2005 2006 ከሉክሰምበርጎ ስንብት በኋላ ድንገት እጃቸው ላይ የወደቀው የሪያል ማድሪድ አሰልጣኝነትን ይዘው ከቬንገር አርሰናል የተፋጠጡት ስፔንያ አሰልጣኝ ጆዋን ራሞን ሎፔዝ ያለፈ ታላቅ ስህተቱ እያሳደደው የቡድን ሚዛን አይነት ቅርጽ ባጣው መሃል ሜዳቸው ለሜኬሌሌ ምትክ ቶማስ ግራቨሰንን እነዚዳን መሃል የቀላቀለው የጨነቀው ማድሪድን ይዘው በካሲያስ ያድናል፣ ሮናልዶ ያገባል ተስፋ ከበርናባው ታዩ።

ሳንቲያጎ በርናባው የመጀመሪያው ጨዋታ በምድብ ግብር አያክስ፣ የስዊዙ ኤፍሲ ቱንን፣ እንደዚሁም ስፓርታ ፕራግን እንደ ልቡ ደቁሶ በ16 ነጥብ የጥሎ ማለፉ አድቬንቸር የደረሰው አርሰናል በቋሚ ሰልፉ የንስ ሌማንን ግብ ጠባቂ አድርጓል። ኤቤ ኮሎ ቱሬ ሲንድሮስና ፍላሚኒ በባክፎር አሉ። መሐል ሜዳው በቪየራል ጋውራሽ ብራዚላዊ ጊልበርቶ ሲልቫና ስፔናዊ የላማሲያ ምትሃተኛ ሴስክ ፋብሪጋስ ተይዟል። ዩምበርግ፣ አሌክስ ሌብና ሪየስ ለማጥቃት ኃላፊነቱ በአማራዊ መርፌ የጨዋታ አቅኝት ከንጉሥ ሆነሪ ጀርባ አሉ። ሰውየው ቬንገር በዚህ ተስፈኛ ወጣት ቡር ናቸው። ከበርናባውስ ከሃይቡሪ በነበረ የሪያል ማድሪድ ፍጥጫ እንደ ሮቤርት ፔሬዝ ዴኒስ ቤርካምፕ የመሳሰሉ ሌሎች ሲኒየሮችን ተጠባባቂ አድርገዋል። ዲያቢ፣ አሌክስ ሶንግ፣ ዋልኮት፣ ጂሩ እና አልሙኛ ሌሎች የመድፉ አማራጮች ናቸው። ከምድቡ በፈረንሳዊ ሊዮን ተበልጦ ሁለተኛ ሆኖ ያጠናቀቀው ሪያል ማድሪድ በቋሚ ያስተላለፉ ካሲያስን ግብ ጠባቂ አድርጓል። ሲሲኒዮ፣ ወጣቱ ራሞስ፣ ጆናታን ውድጌትና ሮቤርቶ ካርሎስ በባክፎር አሉ። በዛ ዓመት የአንዳሉሺያኑ ጄኔራል የላፉሪያ ሮሃው ሕያው ግንብ የሪያል ማድሪዱ የማይደገመው ኮንክሪት ሰርጂዮ ራሞስ ከሲቪያ በ18 ሚሊዮን ፓውንድ ሪያል ማድሪድ የደረሰበት ወቅት ነው። በጨዋታው ለአርሰናል ፈተናው ማድሪድ በመሃል ሜዳው መኬሌሌን ሊተካ ማሪድስ ጨንቀው ሲጨንቀው ከኤቨርተን ያመጣው ፈላጅ ቆራጩ ዴንማርካዊ ቶማስ ግራቨሰንን ከዴቪድ ቤካም ጉቲና ዚዳን ጋር አሰልፏል። አርናይን ታላቁ አጥቂ ሮናልዶ ሉዊስ ናዛሬው ዴሊማና ሮቢኒዮ ከፊት አሉ። ዳኛው ጣልያናዊ ስቴፋኖ ፌሬና 74000 ታዳሚ ከቤርናቤው አለ። ጉቲና ኦነሪ ለፍጥጫው ቡድኖቻቸውን እየመሩ ወደ ሜዳ ዘለቁ። ሪያል ማድሪድ ከአርሰናል ቤርናባው የፔሬዝ ጋላክቲኮች ከመድፉ የቬንገር ወጣቶች። ፒተር ዱሪ የጨዋታው ኮሜንታተር። በታሪክ ለመጀመሪያ ጊዜ የተገናኙት ሁለቱ ገናኖች ቀልብ ገዢውን ፉክክር አደረጉ። የመድፉ ወጣቶች ከቲየሪ ዳንኤል ኦነሪ የመሪነት ሚና ጋር ጋላክቲኮቹ ፊት ደመቁ። አርሰናል ማድሪድን ፈተነ። ኤከር ካሲያስ ተደራራቢ የመድፉ የጎል ሙከራዎችን ገና በአስር ደቂቃዎች አከሸፈ።

ጋላክቲኮቹ ፈዘዋል። ቤርናባው በካሲያስ ያድናል። ታላቁ አጥቂ ሮናልዶ ያገባል ተስፋ ቅኝት ቀጥሏል። በጨዋታው ሂደት በሴንድሮስ ስህተት የተገኘች ጎል ዕድልን ሪያል ማድሪድ በዴቪድ ቤካም አመከነ። አርሰናል በተሻለ የኳስ ቁጥጥር፣ የጨዋታ የበላይነት የመጀመሪያውን አጋማሽ በካሲያስ ጥረት ከከሸፉ ኳሶች ጋር አጠናቀቀ። ሁለተኛው አጋማሽ 47ተኛው ደቂቃ በቀጠለው የመድፉ የበላይነት ኦነሪ ከመሃል ሜዳ ከፋብሪጋዝ የተቀበለውን ኳስ ይዞ ወደፊት ገሰገሰ። የማድሪድ ጋላክቲኮች የመድፉን ንጉሥ አጀቡ። የገነ እርሱ ጋላክቲኮም በማራኪ አጨራረስ ጎል አደረገ። ቲየሪ ዳንኤል ኦነሪ ይህ የመድፉ ወርቃማ ማስታወሻ ነው በአውሮፓ ቻምፒየንስ ሊግ የተፈጸመ ማድሪድ በታሪኩ ለመጀመሪያ ጊዜ በእንግሊዝ ክለቦች ቤርናቤው ላይ ተሸነፈ ከቤርናቤው እስከ ጠባቧ ሃይቡሬ መልስ ጨዋታ የቀጠለው የመድፉ ወጣቶች የበላይነት አርሰናልን እሩብ ፍጻሜ ያደረሰ ቲየሪ ዳንኤል ኦንሪ የመድፉ ንጉሥ ከሪያል ማድሪድ ጋላክቲኮች ፊት አንጸባረቀ ሪያል ማድሪድ ቤርናቢያው ላይ አንድ ለዜሮ ተሸንፎ ከሃይቡሪ ዜሮ ለዜሮ ተለያይቶ ከንግስና መድረኩም ተሰናበተ። ይህ የመድፉ ተዓምር ነው። በ2005/06 የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የተፈጸመው የአርሰን ቬንገር ወጣቶች ሩቅ መጓዝ ያልቻለ አዲስ የቡድን ግንባታ ቅኝት የድል ታሪክ ነው። የአለቃ ፔሬዝ የጋላክቲኳ አብዮት የመጀመሪያው ምዕራፍ፣ የመጨረሻውም ዘመን

ነባርካ ቴሪን ል ድሪድ ኒል አርስል አርሰናል ማድሪድን በላስት ሲክስቲን አሰናበተ። በሩብ ፍጻሜው ጁቬንቱስን ደገመ። ግማሽ ፍጻሜ ላይ የሁዋን ሮማን ሪኬልሜ ቢጫ ሰርጓጅ ቪላ ሪያልን ጉድ ሠራ። ስታደ ፍራንስ በፍጻሜው ዕለት ግን ሮናልዲኒዮ ዴኮ ኤቶን በያዘው የሪያካርድ ባርሴሎና ተረታ።

የቬንገር ውሳኔ ዓመቱ ሙሉ ለመድፎ የበላይነት ያለቦታው በግራው መስመር ተሰልፎ የለፋው ፈረንሳዊ ማቱ ፊላሚኒን ቤንች አርገው ከጉዳት የተመለሰው አሽሊ ኮልን ማስቀደማቸው የመድፉ ደጋፊዎች አይረሱትም። ቲየሪ ዳንኤል ኦንሪ እንደ ልቡ ያመከናቸው የጎል እድሎችም ለገኒንግ ፎር ግሬትነስ ወዳጆች እንዴት ይዘነጋሉ? ከሁሉም በፊት ግን ስለ ስታደ ፍራንስ የ2006 የአውሮፓ ቻምፒየንስ ሊግ ፍጻሜ ፋይናል ካሰቡ በዛ ወርቃማ የመድፉ ሲዘን የአርሰናል ደጋፊዎች ታይቶ ፈጥኖ በርቶ ፈጥኖ በጠፋው በኦቱ መለያ ያሸበረቀው ከፋብሪ ጋዝ እስከ ህሌብ ከፍላሚኒስ ከሪየስ ከሲንድሮስ እስከ ቱሬ ከኤቦዌ እስከ አሌክስ ሶንግ እየጎለበተ የነበረው ወጣቱ መድፈኛ ሳይጎመራምበተኑ የኖርዝ ለንደን ፎሬቨር የመድፎ ወዳጆች የማይረሳው ከሁሉም የሚቀድመው ጸጸት ማስታወሻ ነው።

በፈረንሳይ የመልካም እግር ኳስ ፍልስፍና አቀንቃኝ አርሰን ቬንገር የተቀሸረ እስከ አውሮፓ ቻምፒየንስ ሊግ ፍጻሜ የዘለቀ ነጭ ለባሽ የሎስ ብላንኮስ ጋላክቲኮዎችን ድል የነሳ እንደ ፋብሪጋስ፣ ሌብ፣ ፍላሚኒ፣ ኤቦዌ፣ ቱሬ፣ ሲንድሮ ሳሌክሶንግ በመሳሰሉ መድፈኛ ወጣቶች የደረጀ በፕሮፌሰሩ ሁለተኛ ቡድን ግንባታ አብዮት ከኖርዝ ለንደን ፎሬቨር የጎመራ ፈጥኖ አንጸባርቆም ፈጥኖ የከሰመው የአርሰናል ብቸኛው በዋንጫ ድል ያልተጠናቀቀው የአውሮፓ ቻምፒየንስ ሊግ ወርቃማው ማስታወሻ ነው። ንጉሥ ቴሪ ዳንኤል ኦንሪ ከማድሪድ ጋላክቲኮች ፊት በነዛ ሽርፍራፊ ሰከንዶች የኦቱ መለያ ለባሽ ወጣት መድፈኛ ገድል ከቤርናባ ውስጥ ከጠባቧ ሃይቡሪ በትሪቡን ትውስታ ከአርሰናልና ሪያል ማድሪድ የአውሮፓ ቻምፒየንስ ሊግ ዳግም ፍጥጫ በፊት